ሰላም ጤና ይስጥልን አድማጭ ተመልካቻችን፣ በዛሬው ዕለት በዚህ በሸዋ ጠቅላይ ግዛት በሸዋ አካባቢ በተለይ በዋናነት በይፋትና መዘዙ አካባቢ እንገኛለን። ዛሬ አንድ ወንድማችን፣ የስርአቱ አገልጋይ ከዚህ ቀደም ሆኖ ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው ጋር አብሮ የተሰለፈ በተለይ የአንድ መቶ አራተኛ ክፍለ ጦር አባል የነበረ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን በዛሬው እለት ወደ ወንድሞቹ በሰላም ተቀላቅሏል። ወንድማችን እንኳን በሰላም መጣህ እያልኩ እስኪ ስምክንና የነበርክበትን አደረጃጀት እንድትነግር ፈልጋለሁ። ሰጠኝ አመሰግናለሁ። ሶስተኛ ሻለቃ ሻምበል አንድ ሻምበል ሶስት ጋንታ ሶስት አባል ነበርኩኝ ያው እድሉን በማግኘቴ በጣም ደስ የሚል መጀመሪያም እዚህ መከላከያ ውስጥ ሳልገባ በፊት አሳቤ እና እቅዴ ይሄ ነበረ አሁን እንኳን እዚህ እናንተ ጋር በመቆሜ በጣም ደስ የሚል ማለት ነው ምክንያቱም የማያዋጣ ነገር ነው ማለት ነው ምንም አያዋጣ አንደኛ ብሔረኛ ነው ሁለተኛ በቃ አንድ ቃል ስትናገር ሌላ ቃል የምትናገሩት፣ ሰርተ የምትመሰገን ምን እንደሆነ ቅዱ አይታወቅም ማለት ነው። ስለዚህ እድሉን አግኝቼ እዚ በመደበለጌ በጣም ነው ደስ የሚለኝ፣ ወዳቸዋለሁ፣ ደስ ብሎኛል። አመሰግናለሁ። ወደማችን፣ እኔም ከልብ አመሰግናለሁ። እንደው በዋናነት አሁን የፋኖ ሰራዊትን በተለይ የአማራ ፋኖ ሸዋ ጠቅላይ ግዛትስ አጼ አምደ ጽዮን ኮር አጠገብ የምታያቸው እነኚህ ትንታግ ወጣቶች የራምቦ ክፍለጦር። አባል ናቸው። ይህን ሰራዊት እንድትቀላቀል በዋናነት ያደረገህ ምንድን ነው? መጀመሪያ ያው እድሉ ሰጥኝ አመሰግናለሁ ደግሜ። በፊት በዚህ አባል ሳልገባ እዛኛው አባል ሳልገባ ጥቃት አደርጎብናል ማለት ነው በዘረኝነት ያ አሁን ድረስ ልቤ ላልወጣ ማለት ነው። ስለዚህ ምናልባት አለፍላጎት ነው የገባሁት። እዛም እቅዴ እዚህ ነበረ እቅዴን በማግኘቴ ደስ ብሎኛል። ምናልባት እዛ ያሉት ጓደኞቼ ይሄን እድል አግኝተው ቢደባለቁ አሪፍ ነው ማለት ነው። እቅዱ አላቸው ምናልባት አሁን በሚፈጠረው ጉዳይ እየተሸራሸረ ነው ያለው ማለት ነው። ግዴታ ስለሆነበት ነው እንጂ ፍራቻ ነው እንጂ እየተሸራሸረ ነው ያለው ማለት ነው። አንድም ሰው ወዶ የሚሰራ የለም ማለት ነው። ምክንያቱም እቅድና የሆነ የለውም ማለት ነው። ስለዚህ እዛ ያለ ወንድሞቼ መልክት ማስተላልፈው ይህን እድል አግኝታቸው ደህና ጓደኛ ጋር ደህና ወንድም ጋር ፍቅር ያለው ጋር እድለኛ፣ አመሰግናለሁ ወንድም። በድጋሚ አሁንም ከልብ አመሰግናለሁ። እንደው ምናልባት አሁን ላይ እናንተ ሰራዊቱ አጠቃላይ የአብይ አህመድ ሰራዊት በርካታ እዞችን ወደ አማራ ክልል ማስገባት በአማራ ሕዝብ ላይ የዘር ፍጅት እያደረገ ይገኛል። እንደው ከዚህ ቀደም ምናልባት በተለያየ ግዳጆች ከክልሉ ውጭ በኦሮሚያ የተለያየ ቦታ ተሳትፋልና በግዳጅ በአማራ ሕዝብ ላይ እየደረሰ ያለውን ወቅት ችግሮች፣ መከራዎች እንድታየው ነበረ። በአማራ ላይ ህጣን የሚገደልበት ህዝቡ የሚገደልበት፣ ምናልባት ፋኖ አጥቂውም ቢሆን ፈልጎ መግደል ይችላል፣ አቅምታለሁ። ግን ሲቪል ሰው መግደል ህጣኖች፣ እኔ ሁለት አይቻሉ ማለት ነው ፋኖ አስገብተሻል ተብሎ ሁለት ህጣኖች ይገለዋል ማለት ነው፣ የዛሬ አመት። ስለዚህ እንደዚህ ያለ ተግባር ነው ያለው ማለት ነው። የሆነ ቃል ስትናገር አማራን አንተ የፋኖ አባል የሚባል ቃል አለ ማለት ነው። ስለዚህ እዛ ምንም አያስፈልግም ማለት ነው። ምናልባት ደሞዝ የሚባል ነገር አለ። ደሞዝ መቼም እኔ በደሞዝ መቼም አልሰራም። ስራዬን የሚያከብርልኝ ሰው እኔን የሚወደኝ ሰው ብቻ ነው ፈልግ ማለት ነው። ስለዚህ እዚህ በመግባቴ ዛሬ ከምንም በላይ ተምንም በላይ እድለኛ ማለት ነው። እዛ ተመሞት እዚህ ሞት ይሻለኛል። ወንድም እኔም ከልብ አመሰግናለሁ። እንደ መጨረሻ አካባቢ በተለያዩ አውደ ግንባሮች የሀገር መከላከያ ሰራዊት የሚባለው በጀግናው የፋኖ ሰራዊት ከባድ ጉዳት ሲደርስበት፣ በቀሉን የሚወጣው በንጹሀን ላይ ነው እና ይህንን በተለያዩ ግዳጆች እንዴት አየው አንተ? ምናልባት አንዳንድ ተማራኪም ሊኖር ይችላሉ። ግን እንደ ፋኖ የማውቀው የተማረከ ሰው ሐኪም ቤት ልብስ ገዝቶ ነው የሚሰዱት፣ ግን እዛ ይረሽናል ማለት ነው። ከዛም በኋላ የተዋጋንበት ሰፈር ላይ ሲቪሎች እንዲበድባል ማለት ነው። እናንተ ናችሁ ምን ሰጣችሁት፣ እናንተ ናችሁ ምግብ የሰጣችሁት፣ እናንተ ናችሁ የተመታ ቁስለኛ የምታስገቡት። ብዙ ነገር አለ ማለት ነው። ስለዚህ ትርጊቱ ከመቼም ቢሆን ለሰው ልጅ የማይሆን ነው ማለት ነው። መቼም መቼም ቢሆን ያወራል እንጂ ተግባር የለው። ስለዚህ እዛ ያለው ወጣት የነገን አስቦ ምንድን ነው እየሰራሁት ያለው? እያለሁኝ ብሎ አስቦ ሁሉ ነገር ወደዚህ ቢመጣልኝ ደስ ይለኛል ማለት ነው። ብዙ ጓደኞች ይፈልጋሉ፣ ግን ፍራሃቻ የሚባል ነገር አለ። እድሉን ያላገኙታሉ። እቅድም አላቸው፣ ምክንያቱም ሰላም አያዋጣም ማለት ስለዚህ እነሱን ወደዚህ እንዲገቡ ፈቃደኛ ነኝ። ድርጊት የሚያደርገው ድርጊት መቼም የሚንቆሻሻ ነው ማለት። ምናልባት ወታደር ምን ያስባል? ወታደር ማለት ብሔር ብሔረሰብ ነው ብሄረሰብ ነው ማለት ነው። ብሔረሰብ እዛ ያለው ብሔረሰብ ምን ያስባል፣ ምን ያቅዳል ብሎ የሚያስብ ሰው የለም ማለት ነው። ሕፃን ይደፋል፣ አዛውንት ይደፋል፣ ሴት ይደፋል ማለት ነው። ስለዚህ እኔ እንደማቀው በመጀመሪያ መከላከያ ሲባል ኢትዮጵያዊ ሆኖ ነበር፣ ግን አሁን ባየው ጉዳይ ኢትዮጵያዊ ሳይሆን አንድ ብሔር ይዞ የሚከተለው ማለት መቼም አይን ባይን የሚታይ ነገር ማለት ሳይወጥም እኔ ላይ ይደርሰብ ይችላል ማለት ስለዚህ አንድ አይነት ብሄር ይዞ የሚሄድ ሰው ኢትዮጵያ ውስጥ መቼም እንደ ወንድም አለም ምናልባት በዛ በተቋሙ ውስጥ በነበርኩ ወቅት በርካታ ፋኖን የማይገልጹ ነገሮች በአገዛው ሰራዊት የፋኖን ስም ለማጥረሸት ይነገራሉ። እዛ ውስጥ የሰማሁ ምን ነበረ አሁን ደግሞ ከመጣህ ፋኖ ያደረገልህን አቀባበል እንዴት ታይዋለህ? አው ድልሰስኛ መሰግናለሁ እዛ ፖቶሊካም ፋኖ መሳሪያና ልብስን ብቻ ነው የሚፈልገው ነው የሚለው ልብስና መሳሪያን ይፈልጋል አንተን ይገላል ይረሽናል የሚለው ግን አሁን ተመጣው እኳ ጓደኞች እና እናንተ ጋር ያየሁት ደግሞ መሬት እንደሰማይ ነው ማለት ነው እዛ ግን የሚለው ምናልባት ባለፈው በጎጃም ላይ ጡት ተቆረጠ በተባለው ላይ ተዛን ወደዚህ መከላከያ ፋኖ ታገኘ አይለቅም ነው የሚለው ግን እኔ እናንተ ግደሉኝ ብዬ መጥቻለሁ። ግን አሁን ድረስ በዚች በሁለት ሰዓት ውስጥ በማትሞላ እኔ ያላሰብኩትን አደርጋችሁልኝ ማለት ነው። እኔ ወይ ጭራሽ ያላሰብኩት ማለት ነው። ልብስ ምናምን ስል እኔ ጭራሽ ያላሰብኩት ማለት ነው። ምክንያቱም አያስፈልገኝም ልብስ፣ ይህ ይበቃኛል። እኔ አሳቤ የነገን ተስፋ ለማቆም ነው እንጂ ልብስ ለመልበስ አልመጣሁም። ግን እናንተ ተረታችሁ፣ ሁሉን ነገር አሟልታችሁልኛል በሁለት ሰዓት ውስጥ በማትሞላ እንኳን እኔ ከምንም በላይ አመሰግናቸዋሉ ማለት ነው። ተቃውሞ እንደሚባለው ሳይሆን እንደሚባለው ሳይሆን ከሚባለው በላይ ነው ማለት ነው። ምናልባት የአብይ ጦር የሚሉት ሌላ ነው። እዚህ የመጣው ግን ሳይ ሌላ ነው ማለት ነው። ይሄን እድል ያለው ሰው እዚህ ገብቶ ቢያይ ደስ ይልኛል። እዛ ጭቆና ምናም ስላለ ከምንም በላይ ደስ ብሎኛል ስለመጣ። ወንም አለም ጥያቄ እንጨርሻለሁ እንደ መጨረሻ እስካሁን ድረስ ካገዛዙ ጋር ለተሰለፉ በማወቅም ይሁን ባለማወቅ በሚደረግባቸውም አንዳንድ አሉባልታ ለተሰለፉ ወገኖች የምታስተላልፈው መልእክት ምንድን ነው? ለእነሱ የማስተላልፈው አብዛኛ ጓደኞቼ ናቸው፣ ጓደኞቼ ናቸው። መስዋዕትም ይከፈላለ በማይረባ ነገር ማለት ነው። እኔ ጓደኛ ብዙ ያጣሰዋለሁ ማለት ነው። ስለዚህ ምናልባት ዛሬ ነገ በሚባልበት ወቅት ህይወት ታልፋለች። ስለዚህ ያቺ ህይወት የማትተካ ምናልባት አንድ ሰዎች ሞት እኮ የውሻ ቀብር እኮ እንደዚህ ሆኖ ጭራሽ ማለት ክብር የሚባል ነገር ለወታደር የለውም፣ ግን እሱ የቆመው በወታደር ስለዚህ ድፍረቱን አግኝተው አቋሙ ላይ ወደዚህ ቢመጡ ደስ ይለኛል ማለት ነው። ምክንያቱም ሀያ አራት ሰዓት ብትሰራ የአንድ ደቂቃ ያህል የአንተ ሰከንድ የለህም ማለት ነው። የአንተ ሰከንድ የለህም ማለት ነው

መቸም እናንተ ጥላት እንድማጥጥሉኝ አምኜ ከዛ ሁሉም መንገድ እኔ ብቻ ነው ማለት ነው። ሰላም አንኩ ነው ማለት። ስለዚህ አብዛኛው ጓደኞቼ እቅድ ያላቸው እቅድ ግን ምንድነው እንደው እዛ ተራርን ይገለኑናል ይላሉ። መሳሪያና ልብስ ብቻ ነው የሚፈልጉት እኛን ኢራሽናል በማለት ነው ይሄ ስተት ነው። የነሱ ፕሮፓጋንዳ ነው። መታችሁ እዚህ ያርቃችሁ እውነቱን ብታገኙት ነው። ጥያቄዎችን ጨርሻለሁ። ወንድም የአማራ ፋኖን አምነህ ወንድሞቼ ብለህ በሰላም ስለመጣህ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ስም ከልብ አመሰግናለሁ።